ኤርትራ በድሮን ልትደበደብ ነው። ከባድ ማስጠንቀቂያ ተሰጥተዋል። ጄኔራሉ ሻዕቢያር አርፍ ካለ በድሮንና ሚሳኤል እደበድባቸዋለሁ ሲሉ ዝተዋል። ይህ የጄኔራሉ ዛቻ የተሰማው ዘኢኮኖሚስት ኢትዮጵያ አስመራን እንደ ጋዛ ልታፈራረስ ትችላለች ሲል ስጋቱን እያጋራ ባለበት ወቅት ነው። ከዚህ በተጨማሪም ይህ የጄኔራሉ ዛቻ የተሰማው በምጽዋ ከባድ ኢራን ሰራሽ ጀቶችና ሚሳኤሎች መራገፋቸውን የሚገልጽ መረጃ ከወጣ በኋላ ነው ሲነጋገሩ ሻቢያን እጅጉን አስጨንቋል። በደቡብም በምስራቅም መከበቡን ያሳይ ሆኗል። በዝርዝርና አስደምጣችኋለን። በኦሮሚያ ክልል በፋኖ ኃይሎች ተፈጽሟል የተባለው አስደንጋጭ ጥቃት የበርካቶችን ልብ ሰብሯል። በጥቃቱ ከንጹሃን በተጨማሪም ታጣቂዎች መገደላቸው ተሰምተዋል። በጥቃቱ ህፃናትና እናቶች የተገደሉ ሲሆን ነዋሪዎች ጥቃቱ ግድያው የተፈጸመው ከጉራጌ ዞን ተሻግረው በመጡ የፋኖ ወታደሮች እንደሆነ እየገለጹ ነው። የአካባቢው ባለስልጣን በበኩላ ቸው ጥቃቱ በፋኖች የተፈጸመ ሳይሆን ተራሊቦች የፈጸሙት ነው ሲሉ ከሰዋል። እንመለስበታለን። ከአራት ኪሎ ከባድ ጥብቅ ማስጠንቀቂያ ተሰጠ። በተናበበ መልኩ እርምጃ ወስዳለሁ ሲል መንግስት አዲስ ማስጠንቀቂያ አውጥቷል። አንድ ከፍተኛ ባለስልጣን በእጃችን ላይ ያሉትን ማንኛውንም አቅም ተጠቅመን እናስቆማቸዋለን ብለዋል። ጉዳዩን መንግስትን ካስጨነቀው እንቅስቃሴ ጋር የተያያዘ ነው። በዝርዝር እነግራቸዋለን። ዩክሬን ሩሲያ ላይ ከባድ ጥቃት ፈጸመች። ሰዎች ዩክሬን ጥቃቱን የፈጸመቸው የረጅም ርቀት ሚሳኤል በመጠቀም መሆኑ ታውቋል። ይህ የተሰማው ዶናልድ ትራምፕ የሩሲያና ዩክሬን ግጭት አሁን መቆም አለበት ሲሉ አስቸኳይ ጥሪ ባቀረቡ ማግስት ነው። ትሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራ በድሮን ልትደበደብ ነው። ከባድ ማስጠንቀቂያ ተሰጥቷል። ጄኔራሉ ሻቢያ ልአርፍ ካለም በድሮንና ሚሳኤል እደበድባቸዋለሁ ሲሉ ዝተዋል። ይህ የጄኔራሉ ዛቼ የተሰማው ዘኢኮኖሚስት ኢትዮጵያ አስመራን እንደ ጋዛ ልታፈራረስ ትችላለች ሲል ስጋቱን እያጋራ ባለበት ወቅት ነው። ከዚህ በተጨማሪም ይህ የጄኔራሉ ዛቼ የተሰማው በምጽዋ ከባድ ኢራን ሰራሽ ጀቶችና ሚሳኤሎች መራገፋቸውን የሚገልጽ መረጃ ከወጣ በኋላ ነው ነገሩ ሻቢያን እጅጉን አስጨንቋል። በደቡብም በምስራቅም መከበቡን ያሳይ ሁኗል። በጎረቤት ሀገራት ባሉ ግጭቶች እጁን በማስገባት የሚከሰሰው የአስመራው መንግስት በሱዳኑ ጦርነት የአልቡርሃኑን ጦር ደግፎ መቆሙ ፀሐይ የሞቀው የአደባባይ እውነት ከሆነ ከራርሟል። ይህ የኢሳያስ ፖሊሲ ግን ለሀገራቸው ከባድ መዘዝ ይዞባቸው እየመጣ ነው። ከሰሞኑ በምጽዋ ወደብ በርካታ የኢራን መሳሪያዎች መራገፋቸው ተነግሯል። ይህ መሳሪ የተራገፈው ደግሞ ለሱዳን ብሔራዊ ጦር እንዲደርስ እንደሆነ መረጃዎች ጠቁመዋል። ይህን ተከትሎ የፈጥኖ ድራሽ ኃይሉ አዛዥ መሐመድ ሐምዳል ዳገሎ ኤርትራን አስጠንቅቀዋል። በድሮን እንደበድባለን ሲሉ ዝተዋል። የሱዳን ፈጥኖ ድራሽ ጦር መሪ የሆኑት መሐመድ ሐምዳል ዳገሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት ድሮንና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብ አስጠንቅቀዋል። ተጠቅሰዋል። ሻቢያ ከዚህ ድርጊቱ የማይቆጠብ ከሆነ ኃይላቸው ከባድ የሆነ እርምጃ እንደሚወስድ ተናግረዋል። ኤርትራ በምጽዋ ወደ በኩል ወደ አልቡርሃን ጦር መሳሪያ እያስገባች ነው የሚለው መረጃ ሲወጣ ይህ ለመጀመሪያ ጊዜ አይደለም። ሪፖርተር እንግሊዝኛው ጋዜጣ ከወራት በፊት ባሰራጨው ዘገባው ኢራን ሰራሽ ሚሳይሎች በኤርትራ በኩል ወደ ሱዳን እየተላኩ መሆኑን ዘግቦ ነበር። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ የቱርክና ኢራን ስሪት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው። እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኗ ተነግሯል። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር ሆና ብቅ ብላለች። ዘገባዎቹ እንደሚያሳዩት ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ሪፖርተር ያወጣቸው መረጃዎች እንደሚያመላክቱት የቱርክና የኢራን የኢራን ሰዋልባው አውሮፕላኖች ባስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራ እና ቲራን ላል ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎች ያሳያሉ። ከነዚህም መካከል የቱርክ ባይራክታር ቲቪቱና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሙሃጀር ስድስት ድሮኖች ይገኙበታል። በኦሮሚያ ክልል በፋኑ ኃይሎች ተፈጽመዋል የተባለው አስደንጋጭ ጥቃት የበርካቶችን ልብ ሰብረዋል። በጥቃቱ ከንጹሃን በተጨማሪም ታጣቂዎች መገደላቸው ተሰምተዋል። በጥቃቱ ህፃናትና እናቶች የተገደሉ ሲሆን ነዋሪዎች ጥቃቱ ግድያው የተፈጸመው ከጉራጌ ዞን ተሻግረው በመጡ የፋኑ ወታደሮች እንደሆነ እየገለጹ ነው። የአካባቢው ባለስልጣን በበኩላቸው ጥቃቱ በፋኖች የተፈጸመ ሳይሆን ተራሌቦች የፈጸሙት ነው ሲሉ ከሰዋል። መነሻቸውን ጉራ የዞነው ነው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎችና የጸጥታ ኃይሎች 22 መገደላቸውን ቢቢሲ አካባቢውን ባለስልጣናት ጠቅሶ ዘግቧል። በጥቃቱ የተገደሉት ሰዎችና የመንግስት የጸጥታ ኃይሎች ቁጥር ላይ የአካባቢው ነዋሪዎችና ባለስልጣናት የተለያየ መረጃ ሰጠዋል። በኖኖ ወረዳ አሎ ድንቄ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የወረዳው አስተዳዳሪ ግን የተገደሉ አስራ ሁለት ሰዎች መሆናቸውን ለቢቢሲ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የኖኖ ወረዳ አስተዳዳሪ አቶ ወንድ አፍራሽ ሉሊሳ ተናግረዋል። አስተዳዳሪው የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃት ከጉራጌ ዞን ተሻግረው የመጡ በፋኑ ታጣቂዎች ቅዳሜ ምሽት ላይ ጥቃት ፈጽመዋል ሲሉ ከሰዋል። ዎቹ ከጉራ ጊዞን በመነሳት በፈጸሙት ጥቃት ሕፃናትን ጨምሮ ንጹሐን ዜጎች ላይ ግድያ መፈጸማቸውን ገልጸዋል። በተፈጸመው ጥቃት ቤታቸው ውስጥና ከቤቱ ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪዎች ገልጸዋል። የሟቾች ቁጥርን የሚያስተባብሉት የኖን ወረዳ አስተዳዳሪ ወንድ አፍራሽ ታጣቂዎቹ ከጉራ ጊዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ሲሉ አስተዳዳሪው ኦነግ ሸኒን ተጠያቂ አድርገዋል። አስተዳዳሪው ለፋኖ መንገድ የከፈቱት እነርሱ ናቸው በማለት በክልሉ የሚንቀሳቀሰውን ኦነግ ሸኒን ወንጅለዋል። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩት ሳይሆኑ ተራሌቦች ናቸው፣ በየመጠጥ ቤቱ የሚውሉና ማታ ማታ ጠበንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሂደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመላክተዋል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርበትና ንጹሐን ከሚገደሉበት የኦሮሚያ አካባቢዎች መካከል አንዱ ሆኗል። ከዚህ ቀደም በኖኖ ወረዳ ሰርገኞቹን ኢላማ ባደረገ ጥቃት ከ20 በላይ ሰዎች መገደላቸው ተዘግቧል። አካባቢው ኮማንድ ፖስት ኃላፊ ጥቃቱን የፈጸሙት ጽንፈኛ አማራ ታጣቂዎች ናቸው ያለ ሲሆን፣ አንድ ነዋሪ ደግሞ ጥቃቱ በማንና በምን ምክንያት እንደተፈጸመ ግልጽ አይደለም ብለው ነበር። ከአራት ኪሎ ከባድ ጥብቅ ማስጠንቀቂያ ተሰጣ። በተናበበ መልኩ እርምጃ ወስዳለው ሲል መንግስት አዲስ ማስጠንቀቂያ አውጥቷል። አንድ ከፍተኛ ባለስልጣን በእጃችን ላይ ያሉትን ማንኛውንም አቅም ተጠቅመን እናስቆማቸዋለን ብለዋል። ጉዳዩ መንግስትን ካስጨነቀው እንቅስቃሴ ጋር እየተያዘ ነው። ይህን ማስጠንቀቂያ ያወጣው የብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ በህገ ወጥ መንገድ ገንዘብ ያስተላልፉ ያላቸው የሀዋላ ተቋማት፣ ገንዘብ ላኪዎችና ተቀባዮች ላይ የተጠናከረ እርምጃ ሊወስድ መሆኑን በድጋሚ አስጠንቅቋል። ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ የተወሰኑ ገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል ያሉ የብሔራዊ ባንክ ገዢ እዮብ ተካልኝ በእነዚህ አስተላላፊዎች ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀታቸውን አስታውቀዋል። በህጋዊ መንገድ አልስራ ከህግ ውጭ እሄዳለሁ የሚሉት ላይ በእጃችን ላይ ያሉትን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆነው። ስለዚህ በዚህ ስራ የተሰማሩ በሙሉ እንዲታቀቡ ማሳሰብ ፈልጋለሁ ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። የብሔራዊ ባንክ ገዢው ይህንን ያሳወቁት ከባንኮች ማህበር የስራ ኃላፊዎች ጋር ጋር በመሆን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ከሚገኙ የገንዘብ አስተላላፊ ድርጅቶች ጋር ውይይት ካደረጉ በኋላ ለአራት ደቂቃ ገደማ ባስተላለፉት የቪዲዮ መልእክት ነው። ህገ ወጥ የገንዘብ ማስተላለፍ ላይ የተሰማሩ የሐዋላ አስተላላፊዎች የመጨረሻ ማስጠንቀቂያቸው ነው ሲሉ ያሳሰቡት ገዢው ጥንቃቄ እንዲያደርጉ ከወዲሁ አሳስበዋል። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት በመዝጋት ብቻ የሚመለስ እንዳልሆነ በግልጽ ማንሳት እፈልጋለሁ ሲሉ አስጠንቅቀዋል። ይሁን እንጂ ዶክተር እዩብ እንወስደዋለን ስላሉት እርምጃ አፈጻጸም ሆነም ሌላ ዝርዝር መረጃ አልሰጡም። ባለፈው ዓመት መጨረሻ ላይ ባንኩ ተመሳሳይ ማስጠንቀቂያ አውጥቶ የነበረ ሲሆን መቀመጫቸውን በአሜሪካ ያደረጉ አራት የኋላ ገንዘብ አስተላላፊ ተቋማትን በስም ዘርዝሮ በወንጀል የተገኘ ንብረትን ህጋዊ የማስመሰልና ህገወጥ ተግባራትን ፋይናንስ ማድረግ ላይ እየተሳተፉ ነው ሲል ከሷል። እዚህ ክሱ ባንኩ በዩናይትድ አረብ ሚሬቶች አሉ ገንዘብ አስተላላፊዎችን አካቷል። ብሔራዊ ባንክ እወስደዋለሁ ያለው ሰፊ የተናበበና የተቀናጀ እርምጃ ገንዘብ አስተላላፊዎች ላይ ብቻ እንደማይገታ አስታውቋል። ተቀባዮችንም ያካተተ ላኪዎችን ያካተተ ሰፊ የማጣራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከእነዚህ ተቋማት ጋር የሚሰሩ በተለያዩ የንግድ ስራ ላይ የተሰማሩ አስመጭና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ አደርጋለሁ ብለዋል ዶክተር ኢዮብ እንወስደዋለን ያሉት እርምጃ የማያዳግም መሆኑን ጠቁመው የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ እንደሆነ ተናግረዋል በሀገር ውስጥ ከፍተኛ የሆነ የውጭ ምንዛሬ አቅርቦት አለ ያሉት የብሔራዊ ባንክ ገዢም የማዕከላዊ ባንኩ የመጠባበቂያ ክምችቱ በጣም እየጨመረ ነው ብለዋል ብሔራዊ ባንክ ለባንኮች የሚያጫርተውን የውጭ ምንዛሬና የሀገሪቱን የውጭ ንግድ ትንብያ እንደ መልካም ዕድል ማሳያነት የጠቀሱት ዶክተር ኢዮብ አስፈላጊውን ሁሉ ድጋፍ እናደርጋለን ሲሉ በራቸው ክፍት መሆኑን ጠቁመዋል። ዩክሬን ሩሲያ ላይ ከባድ ጥቃት ፈጸመች። ዩክሬን ጥቃቱን የፈጸመችው የረዥም ርቀት ሚሳኤል በመጠቀም መሆኑ ታውቋል። ይህ የተሰማው ዶናልድ ትራምፕ የሩሲያና ዩክሬን ግጭት አሁኑን መቆም አለበት ሲሉ አስቸኳይ ጥሪ ባቀረቡ ማግስት ነው። ዩክሬን ከእንግሊዝ ያገኘችውን ሚሳኤል ተጠቅማ የሩሲያን የኬሚካል ፋብሪካ ጥቅታለች። ዩክሬን በዩናይትድ ኪንግዳም በተሠራው ስቶርም ሻዶ ሚሳይሎች የሩሲያን የኬሚካል ፋብሪካ መምታቷን የሀገሪቱ ጦር ማክሰኞ ዕለት አስታውቋል። የሩሲያ የአየር መከላከያ ሥርዓትን አልፎ የተፈጸመውን ጥቃት ስኬት አማር ምቻ ሲሉ የገለጹት የዩክሬን የጦር ኃይሎች በአጠቃላይ ግዙፍ ሚሳይልና የአየር ድብደባ ያደረሰውን ጉዳት እየገመገመ መሆኑን ተናግረዋል። ክሬምሊን ምዕራባውያን ለዩክሬን የረጅም ርቀት ጥቃቶችን መፈጸም የምትችልበትን የጦር መሳሪያ እንዳይሰጡ ሲያስጠነቅቅ ቆይቷል። ኬቭ ግን ሞስኮ በዩክሬን ላይ በከፈተችው ጦርነት ውስጥ ቁልፍ ሚና ያላቸውን የሩሲያ ተቋማትን ኢላማ ማድረግ አስፈላጊ ነው ብላለች። የዩክሬን ጦር ማክሰኞ ለት በኤክስ ገጹ ላይ ባሰፈረው ልጥፍ ላይ የብራያንስክ ኬሚካል ፋብሪካ የወራሪው ግዛት ወታደራዊ ኢንዱስትሪ ኮምፕሌክስ ቁልፍ ተቋም ነው ብሏል። አክሎም ፋብሪካው የዩክሬንን ግዛት ለመምታት ባሩድ ፈንጅና የሮኬት ነዳጅ አካላትንና ሚሳይሎችን ያመርታል ብሏል። የሞስኮ ባለስልጣናት ስለ እስካሁን የሰጡት አስተያየት የለም። ጥቃቱ የተፈጸመው የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመርና ሌሎች አውሮፓ መሪዎች የሩሲያ መሪ ቭላዲሚር ፑቲን ሰላም ለመፍጠር ዝግጁ እስኪሆኑ ድረስ በሩሲያ ኢኮኖሚና በመከላከያ ኢንዱስትሪው ላይ የሚያሳርፉትን ጫና እንደሚያሳድጉ ቃል በገቡበት ቀን ነው። በዩክሬን፣ በጀርመን፣ በፈረንሳይ፣ በጣሊያን፣ በፖላንድ በዴንማርክ በፊንላንድ በአውሮፓ ህብረትና በኖርዌይ መሪዎች የተፈረመው የጋራ መግለጫ ዩክሬን ከማንኛውም የተኩስ አቁም በፊት ወቅትና በኋላ በጣም ጠንካራ ቦታ ላይ መሆን አለባት ይላል የኪው ከንቲባ ቪታሊ ክሊንችኮ ሩሲያ በዩክሬን ዋና ከተማ ላይ ረቡዕ ማለዳ ላይ ከባድ የአየር ጥቃት መሰንዘሯን ተናግረዋል የቅርብ ጊዜ ጥቃቶች የደረሱት ባለፈው ሳምንት ዶናልድ ትራምፕና የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በዋይት ሀውስ ከተገናኙና የዩኤስ ፕሬዚዳንት የቶማሃውክ ክሩዝ ሚሳይሎችን ለኪብ ለመስጠት ዝግጁ እንዳልሆኑ ከተናገሩ በኋላ ነው። ትራምፕ መጀመሪያ ላይ ከፑቲን ጋር በዩክሬን ስላለው ጦርነት ለመነጋገር በሚቀጥሉት ሳምንታት በቡዳፔስት ለመገናኘት ተስማምተዋል። ነገር ግን ይህ እቅድ ትራምፕ የሚባክን ስብሰባ እንዲሆን አልፈልግም ማለታቸውን ተከትሎ ማክሰኞ ዕለት ለጊዜው እንዲዘገይ ተደርጓል። የአሜሪካው ፕሬዚዳንት በዋይት ሀውስ ባደረጉት ንግግር ሞስኮ ጥያቄ እያካሄደች ባለችበት ግንባር ላይ የተኩስ አቁም ለማድረግ ፈቃደኛ ባለመሆኗ አጣብቀኝ መሆኑንም ጠቁመዋል።